ፕሮፋይል እየነክሩ የሚሰጡት ፍሬ ኦኬ፣ ፕሮፋይል እንደዚህ ያደረግና፣ እሺ፣ ከዛ እኔ ራሱ ምንድን ሆኑ። ከዛስ ምንድን ነው የሚመጣው? ፍሬ ምንድን ነው የሚመጣው? እንዴት ነው የሚደረገው? ወይ መዳሊያ በኋላ ለምናለሁ። እሺ፣ በኋላ በደንብ ነው መለምነው። ሙሉ ጋላሪ ሙሉ ጋላሪ እንግዲህስ በነገራችን ላይ ረጅም ኮመንት አትጻፉ እሺ። የሚያሩት ነው አንዳንቺ የሰው ክፉ የለም። ሰላምዬ ይይ ሰላም፣ እንደምትወል ሰላም ነው።

ጸጉርሽ ያምራል፣ ያይኔ ፍቅር ፍሬው። ጸሎት አድርጊ ፍሬዬ። አንቻስ ነኝ። ጸሎት ጸሎት ምን እንደደረክ አምሰክናለሁ። ለኔ ያሰብሽው ጸሎት ለራስ ሻር ኔ እንዳረጋው ይመከርሽ። ግን ጸሎት ጸሎት ባይዘዌይ አርጉ ተብሎ አይባልም። ሃይማኖት ያለው ሰው ጸሎት ያደርጋል። ስለ ጸሎት ካወቅሽ ብዬ ነው። ለምንድነው ምቀኛሽ የበዛው? ጉድ ኳስችን ጋይስ፣ እንደተቀመጥኩ እንደዚህ ብላችሁ ስትኖሩ ሰዎች ሲያዋችሁ በጣም ነው የሚናደዱት። ጋይስ ስለዚህ ብላችሁ ስትኖሩ ቤተሰብ እንደዚህ ስትኖሩ፣ ይስ አበሻ የማይናደድባችሁ መቼ እንደሆነ ልንገራችሁ፣ እና የማይቀላችሁ መቼ እንደሆነ ልንገራችሁ። ጉስ ቁልቁልቁል ብላችሁ ስትኖሩ አይናድጉ። አሁን ይስኬን ምናምን ወይ ደግሞ የችግር ወሬ ስታወሩላቸው ደስ ይላቸዋል። ባይ ዘ ወይ አበሻ በአስተሳሰብ በምንም መበለጥ አይፈልግምና ለዛ ነው የኔ ቅናቶች፣ ጥላቶች የሚበዙት። ድሮ የሚያውቁኝ ሽንት ቤት ምናምን ሳጥብ ኩሽና ምናምን ሳጸዳ ስለሆነ አሁን ደግሞ አጸዳለሁ እንጂ አላጡ ታውቃላችሁ። እና ሲያዩ እናደጣሉ። ይላሉ ማሬ፣ እሷ አውርታ ነው የምትኖረው። አውርተሽ ኑሪያ፣ ማሬ። አይታያች እሷ ሰምታሪ፣ ማሪ፣ ቼንጅ ዩር ላይፍ፣ አውርተሽ ገንዘብ ያዣ ምን ትሰሪለሽ? ታዲያ የሚያለው እግርሽን እንደዚህ ሰቅለሽ መሪ ላይ አውሪ እና ለዛሬ ፍቅር ይፍቀር። ለዛሬ ለምን ኩሽና አልቀረችው? ለምን አልታዝ ታዝ አልኖረችም? ለምን እንደዚህ አየናት?

ሚካኤል አለ። እነሱን እዚህ ፈርቻ አላገኝ መቤት ያለች አይጠፉ እኮ ታውቃላቸዋል። እነሱ ናቸው በዛው የሚጠብቁኝ። እኔ ሰው አይደለም የሚጠብቅኝ። ሰዎች እንደሚመኙልኝ ቢሆንማ ሞት ነበረ። እነሱ ሁሉ አጠገብ ያሉና አልፈራም ለማለት ነው። ፈርቻ አላውቅም። ማይዘዋይ አመዳም ብላኝ ነው ያለው። ልቀባ ነው፣ እግራችሁ ላይ፣ መሪያችሁ ላይ እንዴት ደስ ይላል መሰላችሁ። እንዴት ደስ ይላችሁ። እኔ ቢያው እኮ እንዴት ነው? አይ አሁን እንደዚህም ስታሳዩት ይናደዳሉ። አመዳም ብለው አመዳም ብለው ሰደዋቸው አይደል? አመዳም ነኝ ብላችሁ ደግሞ ስትቀቡ ለምን ተቀቡ? ተቀባሽ ለምን አሁን አመዳም ብለሽ የምትቀበው ባይኖር ነው ያሳዝናል። አመዳም ስትይኝ ግን የምትቀበው ክሬም አለኝ። ስለዚህ ሳያገሬ ልጆች ልካርለ ይሰዋሽ እንጆይ ዩር ላይፍ እንጆይ ዩር ኮመንት። ሰዎች አትናደዱ፣ ጋይስ። ያላያችሁ ማየት ስፈልግ ነው የማያችሁ። ጋይዘብ ማየት ስፈልግ ነው የምመለከታቸው። ካልፈለግኩ አልፈለግኩም፣ ማንም ያስፈልገኝ። ይሄ አምራል። ይሄ አምራል። ይሄ ይሄ ይሄ ኦሪጅናል ነው ባይ ዘ ወይ። ይሄ ኦሪጂናል መነጸብ ነው ጌታ። ይሄ ኦሪጂናል አይደለም የቱርክ መነጸብ ነው። ይሄ አምራል